ምዕራፍ 27 ይስሐቅ ያዕቆብን እንደባረከ። እንዲህም ሆነ ይስሐቅ ፈጽሞ ካረጀ በኋላ ዐይኖቹ ፈዘው አያዩም ነበር። ታላቁን ልጁን ኤሳውንም ጠርቶ ልጄ ሆይ አለው። እርሱም እነሆ አለው አለው የእርሱም አለ እነሆን ያረጀው የምሞትበትን ቀንም አላውቅም። አሁን ማደኛህን የፍላጻህን አፎትና ቀስትህን ውሰድ ወደ ምድረ በዳም ምውጣ፣ አደንም አድንልኝ። ሳልሞትም ነፍሴ እንድትባርክህ እኔ እንደምወደው መብል አዘጋጅተህ እበላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው እንደዚህ ሲነግር ትሰማ ነበር። ኤሳውም ለአባቱ አደል ያድን ወደ ምድረ በዳ ሄደ። ርብቃም ታናሹ ልጇን ያዕቆብን እንዲህ አለችው፤ እነሆ አባት ለወንድም ለኤሳው እንዲህ ሲለው ሰማሁ። ሂድና ካደንኸው መብል አዘጋጅ ታምጣልኝ! ሳልሞትም በልቼ በእግዚአብሔር ፊት ልባርክ አሁንም ልጄ ሆይ እኔ እንደማዝህ ስማኝ። ወደ በጎቻችን ሄደ ሁለት መልካም ጠቦ ታምጣልኝ። እነርሱንም ለአባትህ እንደሚወደው መብል አደርጋቸዋለሁ። ለአባትህም ሳይሞት እንዲባርክ ይበላ ዘንድ ትወስድለታለ። ያዕቆብምና እናቱ ርብቃን እንዲህ አለ። እነሆ ኤሳው ወንድሜ ጠጉራም ሰው ነው። እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደምንቀው እሆናለሁ። መርገምን በላይም ላይ አመጣለሁ በረከትንም አይደለም አላት። እናቱም አለችው ልጄ ሆይ መርገም በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና ያልኩህን አምጣልኝ። ሄዶም አመጣ ለእናቱም ሰጣት። እናቱም መብልን አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረውን የታላቁን ልጅ ልጇን የኤሳውን መልካሙን ልብስ አመጣች፣ ለታናሽ ልጇ ለያዕቆብ አለበሰችው። የጠቦቶቹንም ለምድ በእጆቹ በለስላሳ አንገቱ ላይ አደረገች። ያን የሰራችውን መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱ አግብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማንህ አለው። ያዕቆብም አባቱን አለው የበኩር ልጄ እኔ ኢሳው ነኝ፣ እንዳዘዝከኝ አደረግኩ። ነፍስህ ትባረከኝ ዘንድ ቀና ብለ ተቀመጥ፣ ካደንኩትም ብላ። ይሳቅም ልጁን ልጄ ሆይ ፈጥነ ያገኘኸው ይህ ምንድን ነው አለው? እርሱም አምላክ እግዚአብሔር በፊቴ የሰጠኝ ነው አለ። ይስሐቅም ያዕቆብን፣ ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ ቅረበኝና ልዳሳ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም። እንዲህም አለው ይህ ድምፅ የያዕቆብ ድምፅ ነው እጆች ግን የኢሳው እጆች ናቸው አለው። እርሱም አላወቀውም ነበር እጆቹ እንደ ወንድሙ እንደ ኢሳው እጆች ጠጉራም ነበሩና፣ ይሳቅም ባረከው። አለውም አንተ ልጄ ኢሳው ነህን? እርሱም እኔ ነኝ አለ። እርሱም ልጄ ሆይ ካደንከው እንድበላና ነፍሴ እንድትባርክ አምጣልኝ አለው። አቀረበለትም በላም በላም። ወይንም አመጣለት፣ እርሱንም ጠጣ። አባቱ ይሳቅም ልጄ ሆይ ወደ እኔ ቅረብ፣ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም። የልብሱንም ሽታ ሸተተ፣ ባረከውም፣ እንዲህ አለ፦ የልጄ ሽታ እግዚአብሔር እንደባረከው የእርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልንም የወይንንም የዘይትንም ብዛት ይስጥ። አሕዛብ ይገዙልህ፣ አለቆችም ይስገዱልህ። ለወንድምህ ጌታ ሁን፣ የአባትህም ልጆች ይስገዱልህ። የሚረግምህም እርሱ ርጉም ይሁን፣ የሚባርክህም ብሩክ ይሁን። ኤሳው ከይስሐቅ በረከትም መለመኑን እንይ። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብ ከአባቱ ከይስሐቅ ፊት ወጣ። ወንድሙ ኤሳውም ከአደኑ መጣ። እርሱም ደግሞ መብል አዘጋጀ፣ ለአባቱም አመጣ። አባቱንም አባቴ፣ ተነስ፣ ነፍስህም ተባርከኝ ዘንድ ልጅህ ከአደነው ብላ አለው። አባቱ ይስሐቅም አንተ ማነህ አለው። እርሱም እኔ የበኩር ልጅ ሄሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፦ ያደነውን አደን ወደ እኔ ያመጣው ማን ነው? አንተ ሳትመጣም ከሁሉ በላው፣ ባረኩትም። እርሱም ተባረከ፣ የተባረከ ነው። ኤሳውም የአባቱን ቃል በዘማ ጊዜ ታላቅ እጅግም መራራ ጩኸትን ጩኸ። አባቱንም አባቴ ሆይ የኔንም ደግሞ ባርከኝ አለው። ይስሐቅም ኤሳውን አለው ወንድምህ በተንኰል መጥቶ በረከትን ወሰደብህ። ኤሳውም አለ በእውነት ስሙ ያዕቆብ ተባለ ሁለት ጊዜ አሰናክሎኛልና፣ መጀመሪያ ብኩርናዬን ወሰደ፣ አሁንም እነሆ በረከቴን ወሰደ። ኢሳውም አባቱን አለው ደግሞም አባቴ ሆይ ለእኔ በረከትን አላስቀረህልኝምን? ይስሐቅም መለሰ፣ ኢሳውንም አለው እነሆ ጌታ አደረግሁት፣ ወንድሞቹንም ሁሉ ለእርሱ ተገዦች አደረግኳቸው እህሉን ወይኑን፣ ዘይቱን አበዛውለት። ለአንተ ግን ልጄ ሆይ ምን ላድርግልህ? የሳው አባቱን ይሳቅን አለው አባቴ ሆይ በረከትህ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኢሳውም ጮሁ፣ አለቀሰ። አባቱ ይሳቅም መለሰ አለው እነሆ መኖሪያ ከላይ ከሰማይ ጠል ከምድር ስብ ይሁን። በሰይፍህም ትኖራለ ለወንድምህም ትገዛለህ። ነገር ግን ቀንበሩን ከአንገትህ ልትጥል ብትወድ ከእርሱ ጋር ተስማማ። ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ ለአባቴ የልቅሶ ቀን ትቅረብ ወንድሜን ያዕቆብን እገድለዋለሁ። ለርብቃም ታላቁ ልጇ ኢሳው ያለው ተነገራት። ታናሹን ልጇን ያዕቆብንም ልካ ጠራችሁ አለችም፣ እነሆ ወንድምህ ኢሳው ያድንሃል፣ ሊገርልህም ይፈልጋል። አሁንም ልጄ ሆይ ቃሌን ስማ። ተነሳና በሶሪያ ወንዞች መካከል ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። በእርሱ ዘንድ ጥቂት ቀን ተቀመጥ፣ የወንድምህን ቁጣ ከአንተ እስኪበርድ ድረስ፣ ያደረግክበትንም እስኪረሳው ድረስ በአንድ ቀን ሁለታችሁንም እንዳላጣ ከዚያ ልኬ አመጣሃለሁ። ርብቃም ይስሐቅን አለችው፣ ቄጢ ሴት ልጆች የተነሳ ሕይወቴን ጠላሁት። ያዕቆብ ከዚህ ሀገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት መኖር ለእኔ ምን ነው?